የዞኑ የሰላም ሁኔታ እየተሻሻለ በመምጣቱ የተለያዩ የልማት ስራዎች እየተከናወኑ መሆኑን የምዕራብ ጎጃም ዞን አስተዳደር አስታውቋል። በጸጥታ ችግሩ ምክንያት ተቋርጠው የነበሩ የአስፓልት መንገድ ፕሮጀክቶች ሙሉ ለሙሉ ወደ ስራ መመለሳቸውን ገልጸዋል። የዞኑ ዋና አስተዳዳሪ አቶ ወድሜ አለማንተነ ወቅታዊ የሰላምና የልማት ስራዎችን በተመለከተ መግለጫ ሰጥተዋል። ንጉስ ስንታየው መግለጫውን ተከታትሎታል። የአካባቢው ሰላም እየተሻሻለ በመምጣቱ የተለያዩ የልማት ስራዎችን ማከናወን እንደተቻለ የምዕራብ ጎጃም ዞን አስተዳደር አስታወቀ። የዞኑ ዋና አስተዳዳሪ አቶ እድሜ ያለማንተነህ ወቅታዊ የሰላምና የልማት ስራዎችን በተመለከተ መግለጫ ሰጥተዋል። በመግለጫውም በዞኑ ያጋጠመውን የጸጥታ ችግር ለመጠልበስ የጸጥታ መዋቅሩን በማደራጀት እና ህብረተሰቡን በማሳተፍ አሁን ላይ የሰላም ሁኔታው እየተረጋጋ መሆኑን ዋና አስተዳዳሪው ተናግረዋል። ከመስከረም 2016 በኋላ የሀገር መከላከያ ሰራዊታችን የክልሉ የጸጥታ አቅም በጋራ በመሆን የፖለቲካ አመራሩም እንዲሁ ከነበረበት መበታተን ወጥቶ ወደ አንድ በመምጣት መንግስት በሚሰጠው አቅጣጫ መሰረት ሰላም እንዲሰፍን ከፍተኛ የሆነ ጥረት ሲያደርግ ቆይቷል። ከዚህ ይህን መነሻ በማድረግም በዞናችን ውስጥ በአብዛኛው ወረዳዎች ላይ አንጻራዊ ሰላም የነበረ ቢሆንም አሁን ባለው ሁኔታ ደግሞ በተለይ በ2017 በጀት ዓመት በሁሉም ወረዳዎቻችን ላይ የመንግስት ስራ ወይም ደግሞ መንግስት መዋቅሩ የጸጥታ ስራውን ብቻ ሳይሆን የልማት ስራዎችንም አብሮ ጎን ለጎን እየሰራ ያለበት ሁኔታ ነው ያለው። በብዙ ቦታዎች ላይ እንደምታዩት አሁን ባለው ሁኔታ ህብረተሰቡ ሰላምን መፈለግ ብቻ ሳይሆን ለሰላም ያለውን አስተዋጽኦ በግልጽ እያሳየ ነው ያለው። መንግስትም በተደጋጋሚ ባቀረበው የሰላም ጥሪ መሰረት በርካታ ታጣቂዎች የሰላም ጥሪውን መቀበላቸውን ያነሱት ዋና አስተዳዳሪው በተሰራው የሰላም ማስከበር ስራ ህብረተሰቡ ወደ ሁለንተናዊ እንቅስቃሴው እየተመለሰ ነው ብለዋል። መንግስት ለሰላም የሰጠውን አማራጭ ተቀብሎ በዚህ የታጠቁ ኃይሎች እጃቸውን ለመንግስት ወይም ደግሞ ወደ ሰላም ውይይት፣ ወደ ድርድር እንዲመጡ የማድረግ ግፊቱ በሁሉም የህብረተሰብ ክፍል ከወጣት ጀምሮ ሴቶች፣ ሃይማኖት አባቶች፣ ምሁራን አሁን ባለው ሁኔታ ላይ ለሰላም ያላቸው ግንዛቤና ለሰላም ያላቸው አቋም እያደገ የመጣበት ሁኔታ ነው ያለ ማለት ነው። የዞኑ የሰላም ሁኔታ እየተሻሻለ በመምጣቱ በርካታ የልማት ስራዎች እየተከናወኑ መሆኑን ያነሱት አቶ እድሜያለም በጸጥታ ችግሩ ምክንያት ተቋርተው የነበሩ ሰባት የአስፓልት መንገድ ፕሮጀክቶች ሙሉ ለሙሉ ወደ ስራ መመለሳቸውን ገልጸዋል። ወደ ሰባት የሚሆኑ የአስፓልት ፕሮጀክቶች አሉ። ያው እንደሚታወቀው ከጅጋ ቋሪት ወደ 59 ኪሎ ሜትር የሚሆን መንገድ አለ። አሁን ይሄ ስራ ላይ ነው ያለው ማለት ነው። ኦልሞስት የአስፋልት ንጣፍ ስራም እየተጀመረ ያለበት ሁኔታ ነው ያለው። ከአርብ ገበያ ሰከላቲ ሊሊ ወደ 61 ኪሎ ሜትር ከደንበጫ ፈረስ ቤት አዴት 69 ኪሎ ሜትር አለ። ማንኩሳ ብርሸለቆ 35 ኪሎ ሜትር አለ። ቡሬ ሽንዲ ጎመር 43 ኪሎ ሜትር አለ። የደብረ ማርቆስ ዚገም ወደ ቻግን የሚሄድ 78 ኪሎ ሜትር አለ። የቡሬ አጋምሳ መንገድ አለ። አንዳንዶቹ በጥሩ ሁኔታ እየሄዱ አሉ። አንዳንዶቹ ደግሞ የራሳቸው የሆነ የኮንትራክተሮች ችግር አለ። ዞሮ ግን ህብረተሰቡም በእነዚህ መንገዶች ላይ የነበረው ያለው ተሳትፎ በጣም ከፍተኛ ነው። የጸጥታ ችግሩም ለእነዚህ መንገዶች ግንባታ እንቅፋት ያልሆነበት ጊዜ ቢኖር ይሄ 2017 ነው ማለት ነው። ህብረተሰቡን የሰላም ባለቤት በማድረግ ጫካሉ ወገኖች የሰላም ጥሪውን እንዲቀበሉ አሳስበዋል።